ሰው እንዴት ናቸው? እግዚአብሔር ይመስገን ሊገራለኝ። በዚህኛው ዊክ ምን ሀፕን አደረገ የሚለውን እናወራለን። ምን ሀፕን አደረገ ወደ የሚለው ስንሄድ በዚህ ሳምንት ላይ ባለፈው እንደነገርኳችሁ ነበረ ስለ ኤዲይ ትሬኒንግ እና ኤዲይ ትሬኒንግ ጨርሻለሁኝ። ሶስተኛ ቀን ላይ ነበረ ባለፈው አፕዴት አደርጋችሁ የነበረ አሁኑ ላይ ኦልሞስት ስድስት ቀን ነበር የሚፈጀው። ስድስትን ቀን ይቻለሰናል እና በጣም ደስ የሚል ጊዜ ነበር ያሳለፍነው። ብዙ ጊዜ ትሬኒንጎች ላይ መሄድ መገኘት በጣም ደስ ይለኛል፣ ግን የዚህኛው ትሬኒንግ ትንሽ ለየት የሚያደርግ የነበረ ነገር ነበረው። እሱ ምንድነው፣ ሞር ኦፍ ፎከስ የሚያደርገ የነበረው ብሄቪር ላይ ነው። ብሄቪር ንጭ ማድረግ ምናምን ነው እና ቴዎሪቲካል የነበረ ነገር አልነበረውም ብዙም እና እሱ በጣም ሀልፕፉል ነበረ። ሰው እንዳማርኩበት የሚለውን ነገር በኋላ ሊያድሬስ አደርገዋለሁኝ። ከተመለስኩ በኋላ ስራ ላይ ነበርኩኝ። ከትሬኒንግ በኋላ ከተመለስኩ በኋላ ወደ ስራ አለም ነበር ተመልሽ የገባትኝ እና ትንሽ ግራ የሚያጋባ አይነት ሳምንት ነበረ። ሆፕፉሊ ከነበረ ኤክስፔሪንስ አንጻር ማለት ነው። እና ይህ እንዲህ ነው፣ በቃ በጣም ኮንፊውዝድ የወጉበት ነበር። በተለይ ደግሞ ቅዳሜና እሁዶቼ ትስማች ህልዜ የነበረው ቅዳሜና እሁዶች አልነበሩም። ብዙ ጊዜ በፊት በፊት ላይ ኤክስፔሪንስ ማደርጋቸኋን ህልዜ መሆን ምናምን ነበሩ። ቅዳሜ ነው ለነ ስላቸው ኢሞሽን ዋይዝ ማለት ነው እና so በዚህኛው ኛው ጀስት ላይክ እንደዛ አይነት ነገሮች አይ ሃቭ ቱ ፊገር አውት የሆነ ነገር ማግኘት አለብኝ ከሚለው አይነት ነገር ውስጥ ነበርኩኝ እና ኢቨን ኢፍ በጣም ኮንፍደንት። እንዴት ነው አንዳንድ የሰራችኋቸው ያላቸዋቸው ስራዎች አሉና፣ እና ስለነሱ እንኳን ደምቶ ማድረግ ጀምራቸው አታውቅም ማለት ኢቨን ኢፍ ለምንድው ይህን ማደርገው ለምንደው ኮንተንት ክሬት ማድረገው ለምንድው መጽፈው ለምንደው እንደዚህ ማደርገው ምናምን የሚለው አይነት ጥያቄዎች ውስጥ ነበርኩኝና ፍስትሬት አልነበርኩኝ ምክንያቱም አይ ነው ስ ካይንድ ኦፍ ቲንግ ሀፕን እንደሚያደርግ በጣም ብዙ ጊዜ ሀፕን ስለሚያደርግብኝ እንደዚህ አይነት ነገሮችን ሰው እንዴት አድርጌ ሀንድል ማድረግ እንዳለብኝ ተለማመድኩኝ። ስለሆነ ስ ማች ፍስትሬት ነበራለ። ደግሞ ስ እንዴት ነው ሞደስ ወይንግ ነው የሆነ ሰዓት ለሚሄዱ አይቀርም በሚል ኢንቴንሽን ነበር ይዞ የነበረው እንትን ዋይስ ተቀጥሮ ከምንሰራበት ስራ ዋይዝ ደግሞ የምንሰራው የነበረ ነገር አለ። ሶስቱ ላይ ጥሩ የሄድንበት ያለበት ሳምንት ነው። ሞሮፍ እንዴት ነው ይዙ ላይ በደንብ ስለምንሰራ በደንብ ከልክፉ የሚሆን ነገር ነው የሚወጣው፣ እና ሶ በሱ ራሴን አፕሪሼት ያደረኩበት ሳምንት ነበረ። ከዛ ደግሞ በባለፈው ሳምንት ሞሮፍ በፊት አብረን የምንሰራቸው ነበሩ እና ብዙዎቹ የሆነ ሰዓት ላይ በአንድ መሆን ጥር ብዙዎቹ የወጡት የለቀቁት ምናምን እና ሰው ከእነሱ ጋር የመገናኘት እድል ነበረን። በዚህኛው ሳምንት ተገናኝተን ምሳ እየበለን ነበረ ምናምን በጣም የተፈጠረው ነገር የዛን ቀን ደግሞ ዝናብ ጥሎ ማያውቀው ዝናብ ቀበጥ ምናምን አድርጎ ጥሎ ምን እያለ ነበር እና ግን ደስ ይበል ነበረ ከሱም አንድ ርሳ ያደረኩትን ነገር እነግራቸዋለሁ ሌላው የመጽሐፍ ምረቃ ነበረ። በመኖር የሚል መጽሐፍ ተመርቆ ነበረ እና የእሱን መጽሐፍ በጓደኝ የጋባዥነት ምክንያት ሄጄ አይቼ ነበር። ሦስቱም ጥሩ ኤክስፔሪንስ ነበረ። ምን ሆኛለሁ የሚለውን መጽሐፍ ጨርሻለሁ፣ እንደ አፕዴት ማለት ነው። እና በጣም ደስ የሚል መጽሐፍ ሶ ኔክስት

ኢንኬዝ ወደፊት ልጆቻችን የልጅ ልጆቻችን ስለ እኛ ታሪክ እንዲያነቡ እንፈልጋለን፣ ስላለፍንበት አይነት ነገር እና ዚስ ኢዝ ዋን ካይንድ ኦፍ ፊት ሊሆን ይችላል ምናልባት መጽሐፍ የመጽሐፍ እድል ከሌለ ማለት ነው። ከኢዲይ ትሬኒንግ ምን ተማርኩኝ? ሞር ኦፍ ኢዲይ ትሬኒንግ ካለቀ በኋላ የነበሩ ሚዚኮች ከታይ የነበሩት ቀናቶች ትስማች ህልዚ ያልነበሩም ብያቸዋለሁ ወይ ቅዳሜና እሁዶችን ጨምሮ ና በጣም ሰው ጠነጥን ነበር። አንደኛ እዛ ስንሰለጥን የነበረው ነገር ቢሄቪየር ዋይዝ በጣም ብዙ ነገሮችን ቸንጅ አድርጎ ስለነበር እዚህ ከነበር ነገር ጋር ፊት ማድረግ አልቻልኩም። ተመልሼ ስመጣ ቦዘር ሲያደርገኝ የነበረ ፊሊንግ ነበር ነው እና የተረዳሁት እዛ። አሁን ትሬኒንግ ሲኖር የሆነ ቀን ስፔሲፊክ ነው፣ በዚህ በዚህ ቀን እንዲናረጋለን፣ በዚህ ቀን እንዲናረጋለን ተብሎ ህይወታችን በሙሉ ሩጫ ነበር የሚሆን። ወደዚህ ስንመጣ ግን እንዴት ነው ሩጫ የለውም ወይም ደግሞ በቃ ተረጋግተን ነው የምንኖረው። እንዴት ነው አሲፍ፣ ኤቭሪቲንግ እስ ፋይን ማለት ነው ፋይናንሻሊ ምናምን፣ ኢሞሽናሊ ምናምን፣ ሴክል እንዳደረግን ሁሉ በቃ ተረጋግተን ነው የምንኖረው እና ኢንላይፍ ለራሳችን የሆነ ታይም ገደብ ማስቀመጥ አለብን። ለምሳሌ በጣም ብዙ ጊዜ ሲባል ሰምተ ነው ስድስት ወር፣ ለምሳሌ ለራሴ ስድስት ወር ሰጥቼ በዚህ ስድስት ወር ውስጥ ይሄን ነገር ማሳካት እፈልጋለሁ

ምንድን ነው እየሰራ ያለው ብሎም ለመጨነቅ ጊዜ አግኝቼ ነበር። እንዲያደረኩት ምንድነው ሰምቲንግ እራሳችንን የሆነ ገደብ መስጠት አለብን ማለት ነው። ስለዚህ በዚህ ቀን እንደዚህ ያደርጋሉ፣ በዚህ ቀን እንደዚህ ያደርጋሉ የሚለውን አይነት ገደብ ከሰጠ ነው ማይንዳችን ኦፕሬት ማድረግ ይጀምራል። ካልሆነ ግን ከተረጋጋ እንዴት ነው ሲል ለምሳሌ ሰማንያ ዓመት ነው የምንኖረው ይባላል። ስልስ ዓመት ነው የምንኖረው ሊባል ይችላል ምናምን እና በየስልስ ዓመት እስኪመጣ ድረስ አይኖራል ዜቆጭ ይባላልም የሆነ ሰምቲንግ እየሰራ ነው ግን እንዴት ነው። የሆነ ቁጭ ብለን ብናስበው የምር በዚህ ባለሁበት ሩቲን እየሰራ ባለሁት ነገር ከዚህ በኋላ አስር ዓመት ሀያ ዓመት ቀጥልበት ድሪም ብዬ ያሰብኩትን አይነት ላይፍ ሊያኖረን የሚችል አይነት እንቅስቃሴ ውስጥ ነኝ ብለን ብናስበው ብዙዎቻችንን የሆነው መልሱ አይደለም፣ የኔ አይደለም። እሱ እንዳስባ አደረገኝ። ስለዚህ ስልጠና ላይ ሲሆን ስፐሲፊክ ታይም ስድስት ቀን እንዲህ ማድረግ አለብን በዚህ ቀን እንዲህ ማድረግ አለባቸው ተብሎ ስለሚሰጠን ያን ታስክ እንሰራ ነበረ። ልክ ከስልጠና ስንወጣ ግን ተመልሰን ወደ እዛው ገባ። ምክንያቱም የሆነ ሰው የግድ ያስፈልጋል ኦብጀክት እንድንሆን እና የሆነ ስራ እንድንሰራ ምናምን። ሁልጊዜ ያ መሆን የለበትም እና እንዴት ነው የተረዳሁት እኛ ግን ለራሴ ሃቭ ቱ ጊቭ ሰምቲንግ። ለምሳሌ በስድስት ወር ይህን ማሳካት አለብኝ፣ በሁለት ወር ይህን ማሳካት አለብኝ፣ በአንድ ወር ብዬ ሰጥቼ ለዛ ነገር ኮሚትድ ሆኜ

የሆነ አካል መጥቶ የግድ እስኪያስገድደን ወይም ደግሞ በዚህ አይነት ሩቲን ውስጥ ማለፍ አለብን ተብለን እስክንከተ ድረስ ለምን እንጠብቃለን? ዋይ ናት ሴት ታርጌት ፎር አወር ሰልፍ እና እሱም ፕሮሚሳችንን ለመጠበቅ ለምን አንሄድም? የሚለውን አይነት ነገር በጣም ሲሰማኝ ነበር፣ እና ሴት አደረግኩኝ በዚህ ማሳካት አለብኝ የሚለውን ነገር ይሄኛው የሰጠኝ ምልከታ ያንን ነበር፣ እና ወደ አክሽን ገብቼም ያንን ነገር አድርጌበታለሁ። ሌላው ደግሞ ፉል ኦፍ ኮንፊዥን የነበርኩበትም በቃ ሰምታይምስ እንዴት ነው በጣም ብዙ ጊዜ ስሜቶቻችንን እንደ እንትን ነው የምንመለከታቸው፣ ሆፕፉል ኔ ራሴ የሚመለከቱ ስሜቶችን እንደ ጠላት ነው እና ጠላቶቼ ናቸው። ልክ ሲደብረኝ ወይ ደግሞ የሆነ ስሜት ሲሰማኝ ጭል አድርጌ ነው የምት- የማባረራቸው ወይ ነገር። በጣም ብዙ ጊዜ ግን እነዚህ ስሜቶች መልእክት አድራሾች ናቸው። እኔ አሁን እየተረዳሁት ያለሁት ነገር የሆነ መልዕክት ነው የሚያደርሱልን የሚያደርሱ መልዕክት ሳምቲንግ ዝሮንግ የሚል ነው። ለምሳሌ በትክክለኛው መንገድ እያልሄዱ ነው ማለት ነው። ኦርዋቴ ነው

አንዳንዴ በጣም ፍርሃት ውስጥ ስንሆን ሁሉ ነገር ያበቃለት ያለቀለት ይመስላል። ግን እንደም ተስፋ ካለ እንደማያበቃለት እናቃለን። ከዛ ለበጎም እንደምጠጣ ነገር እናቃለን። እና ሰው እሱን ነበር እዚህ ኤክሰርሳይዝ አደርግ የነበረው ማለት ነው። ከፕንትዋይዝ እዚህ ከምሰራው ያልኳቸው እሱም ጥሩ ነበረ። ከሱም ተማርኩኝ። የራስን ፖች ማድረግ ክትምዳ ለምሳሌ የሆነ ነገር ዲሊቨር ለማድረግ ጊዜ ካልተሰጠን ይሄን ብቻ ስሩት ከተባለ ዊ ሀቭ ቱ ሴት ፎር አወር ሰልፍ ዲሊቨር ማድረግ ያለብኝ በዚህ ቀን ነው የሚለውን ነገር ሴት ማድረግ አለብን። የሆነ ሰው ሴት አድርጎ ከሰጠን ታትስ ኦኬ፣ ካልሆነ ግን ዊ ሀቭ ቱ ሴት ታርጌት። ካልሆነ ነገ ሰራ አለ ምናምን እያለን የሆነ ዴድላይን ነው ሲደርስ ሩጫ ውስጥ ነው የሚገባው ምናምን እና እሱ ሁኔታ ሰው ለራስ ቀድሞ ሴት አድርጎ ስለዚህ ወዴት ነው ደግሞ ኔክስት ምን ሄደው የሚለውን ነገር ከራሳችን ፕሮአክቲቭ ሆነን ሲወጣ ራሳችን የምናደርግበት ይሆናል። በሰዎችም ጥሩ አይነት የታ የሚል አይነት አንደርስታንዲንግ ነበር የነበረኝ። ከዛ በነበረን ሚቲንግ ወይም ምሳ ብለን አቋቸው አብረን ከምንጸራ ከነበሩ ሰዎች ጋር ሰው ደኮን አሁን ነው አሁን ስራ ቦታ ላይ የሚፈጠሩ ኮኔክሽን አይነቶች አሉ። ምክንያቱም አብረን ነው የምንውለው የነበረው ምሳ ሳት አብረናል ኤብሪ የሚፈጠሩ ነገሮችን ስናወራ ነበር አብረምነው እና ሶ እነዛ ነገሮች መኖራቸው ያ ቦንዱ በጣም ሂውማን እንዲሆን አድርጎታል። የስራ ብቻ አገናኙ አይነት ሳይሆን ልክ ከወጡም በኋላ በቃ እንገናኝ እንዲናድርግ ተብሎ ኢቨን የተደውልን ስለ ፐርሰናል ነገር እንናወራበት አይነት ቦንድ ፈጥሯል እና ሰውን እንደ ሰው ማወቅ በቃ ሁሉም የሚያሸንፍ ነገር በሆኑ ነው እንትን ያልኩበት ከዚህኛው ፊልድ አደርግ የነበረው እና በስራ የምታገኙትን ሰው ከስራ ውጭ ምንም አይነት ኮኔክሽን ከሌላችሁ ስራ ውስጥ ልቅ ያበቃል። የሪሌሽንሽፕ ግን ከዛ ቢሆንድ የሆነ አይነት ሪሌሽንሽፕ ምድ ስታደርጉ ግን ያ ሰው ከስራ ወጣ ኦር ዋቴቨር የተሄደ ምናምን ቢሆን ግን ማተላ ያለት ማዘጊ ውሰጠ መገናኘት ስትፈልጉ ትገናኛላችሁ። ያው ወንድ መልሶ እንትን ይዳረጋል። የግድ በየቀኑ መደወልም አይጠበቅባችሁ ይችላል። ግን ደኢንድ በቃ እንዴት ነው ልክ ስትገናኙ ያው ወንድ መልሶ ግጥ ምስል አይነት ነገር ይታወቃችኋል ማለት ነውና

ብዙ ነገር ባትሪ፣ ለምሳሌ ባትሪ የሞባይል ካርድ የሞባይል ባትሪ ይኖራል፣ እና ሞባይል ባትሪ ብዙ ቻርጅ ከተደረገ ብዙ ቀን ልንጠቀምበት እንችላለን፣ አንቴል እስከሚያልቅ ድረስ አይደለም። ልክ እንደዛ ሁሉ ከሰዎች ጋር ያለን ሪሌሽንሽፕ በጣም ብዙ ከሞላ ነው፣ ኢሞሽናል ባትሪውን ሀፍን የሚያደርጉ በመሃል ያሉ ነገሮች፣ መለያየቶች ወይ ዋቴቨር ያንን ነገር አያጠፉትም። ልክ ስንገናኝ ደው መልሰን ባትሪውን እንሞላለን፣ ስቲል ተመልሰን ያንት ኮኔክሽን ይኖራል ምናምንና መጽሐፉ ላይ የሚገልጸው ከዚህም በተጨማሪ ከዙጋ ስንጣላ የሆነ ሰው የሆነ ነገር ሲያደርግብን በጣም ቅርባችን የሆነን ሰው ቶሎ ጥይም ብለን የማጠላው ወይ ደግሞ ተሰነ ማንሄደው ቢኮዝ ኦፍ መጀመሪያ የገነባ ነው የሆነ ኢሞሽናል ኮኔክሽን አለ እና ያን ነገር አይ ችግር የለውም ብለን እንድናርፍ ያደርገናል። ከሚልም አስፔክት ያነሳው ሰው ሰው ከየመጽሐፍ ምረቃው ላይ ጽሑፍ መጽሐፍ እሞክራለሁ። አንዳንዴ ወግ ምናምን እጽፋለው እና እንደዚህ አይነት ቦታዎች ላይ ሲሄድ ር ሰምንግ የሚወጣ ነገር ማለት ምን አይነት ስሜት ነው የሚሰማኝ? ሁሌ ስለዚህ ሁሌም ልክ የግጥም ምሽት ልክ ቤት ስገባ አንድ ማለት ነው ደስ ሲል ነበረ አስቤ እዛ ላይ ሲነሱ የነበሩ ነገሮች ጽሁፍ ሰጽሁፍ ሲወራ ሲምናምን ምናምን በርካዛ የሰንቲ ውስጣቸው ንትን የሚላቸው ነገር የለም ምናምን፣ ግን ምን አልኩኝ፣ ሰምታይምስ ዊ ዶን ሀቭ ቱ ቢ እንዴት ነው ማስተር ኦፍ ብዙ ነገሮች መሆን አይጠበቅብንም። አንዳንዴ ኢትስ ፎር እንዴት ነው በቃ ኢንተርቴንመንት፣ ለኢንተርቴንመንት የምንጠቀምበት ነገር ሊሆን ይችላል ጽሁፍ እንጂ አይ ዶንት ሀቭ ቱ ሁሉም ላይ ለምሳሌ ቪዲዮ ልክ ሪካርድ ቪዲዮ አይ ሀፍቱ ኤዲት አይ ሀፍቱ ሪድ ምናምን ብለን ሁሉም ቦታ ላይ ማስተር ልንሆናቸው ወይም ሁሉም ቦታ ልንሆናቸው። አንዳን አንዳንዶቹ ነገሮች ጀስት እንደ እንትን እንደ ኢንተርቴንመንቶች ናቸው። ለምሳሌ መጽሐፍ ለምሳሌ መጽሐፍ ቢያንስ ስለምጽፍ እሱ ሌት ሊያደርግ ይችላል። ግን ለምሳሌ ቲያትር ቲያትር ሳይ ሁሌም ቲያትርማ መስራት አለብኝ ምናምን ነገር ላለ

ይሄ ስትሮሳት ራስ ሽ ማታስጨነቂ በቃ መጽሐፍ ባሰኞች ትጽፍ ያለች ካልሆነ ግን በቃ ደስ ናት ይሄ የመኖር ላይ መሞት ጉዳይ ምናምን ነው። ዶንት ስትረስ እያልኩኝ ሳወራን እና ደስ ሲል ነበር ሚመጡት የመጽሐፉ ላይ ቪዲዮ አስቀምጥላችኋለሁኝ እንዴት እንደነበረ። ከዛ ባለፈ ቪዲዮዎቼን እያየ ፑሽት የሚያደርጉኝ መልካም ሰዎች ነበሩ። ደዋን ሜንሽን ያደረጉላቸው መጽሐፍ መጽሐፉን ይዛኛ የሄደችው እና ሰምታይምስ ዩፊል ሰፖርትድ ኢቨን ኢፍ ማለት ነው። የሆነ ሰዓት እናንተ ስትሰሩ የነበሩትን ስራ በአታምኑበት ራሱ ሰራውንድ ሰራውንድ ላይ ያሉ ሰዎች ሰራውንድ ላይ ያሉ ሰዎች በጣም ሰፖርቲቭ ሲሆኑ አንዳንዴ ንትን ይላል እና ቴንክ ሶማች እኔ አንዳንዴ ምሰራቸው ቪዲዮዎችን አምኝ ባቸ ማስባቸ ማደርጋቸው እ ምሰራው ነው ሰምታይምስ ይደክመኝ እና ይሄ በቃ ይሄን ነገር ላቆሙ ምናምን ባልኩበት ሰዓት ላይ ሰማን መቶ ቆኝ ጎበዝ እንዲያረግሽ የምሰራሽ ምናምን ሲሉኝ ሀፍቶ መቀጠል አለብኝ ምናምን ይላለኝ እና ዳት እንደዚህ አይነት ኤነርጂ ስለሰጥሽ ቴንክ ዩ ሶ ማች። ስለ ምንሆን ያለው መጽሐፍ ስናብራራው ምንሆን ያለው ላይ ሞሮፍ የተረዳውቶኝ ነገር ወይም ፊል ያረኩት ነገር ልክ መጽሐፍ ስጀምር ገና ተናግራለች። ስማች ሶሉሽን ቤዝድ የሆነ አይነት ነገር አይደለም። ችግሯችሁ ይሄ ነው፣ ይሄ ይሄ እናድርጎ የሚል አይነት ጋይዳንስ አይሰጥም ግን ቢያንስ ምን ሆን ያለው ብለን ስጠይቃቸው የነበሩት ነገሮች የሆነ ምንም ነገር ሳንሆን አይደለም፣ ዜ ሳምቲንግ ሮንግ በዛ ምክንያት ነው የመጡት የሚለውን ነገር እንድናውቅ ይረዳናል። እና በጣም ኢሞሽናል እንትን ወይም ደግሞ በተለይ ደግሞ ሰው ከትራማ ጋር የተገናኘ ነገር ስለምታወራ ባክ ላይ ያሉ ነገሮች አይመስሉንም እንጂ አሁን ላይ ያሉ በጣም ብዙ ችግሮቻችን፣ አስር ችግር ሊኖርብን ከአስር ውስጥ ስምንት ቢያንስ ሊፈቱ የሚችሉት ወደኋላ ሂደን ስንመለከት ነው እንጂ ዛሬ ላይ ባለ ትግል አይደለም

እንደዚህ አይነት ነገር የምርም ለካ ወደ ባክ መሄድ አለብን የሚለውን ነገር ወደ ኋላ ታሪካችን መሄድ አለብን ምናምን እና በጣም ብዙዎቻቸው የመጣንበት አስተዳደግ ስነስርዋይት ዳዳዝሚንግ ቤተሰቦቻቸው ስላደዱ ምናምን ምናምን አደለ እነሱ የመጡበትን ደግሞ ብንመለከት ደስት ነው የሚሆነው እና ግን እስኪ ዊ ኦል ሀቭ እንዴት ነው የቤት ስራ አለብን ሁላችንም ባካችንን ለማየት ምናምን አሁን ላይ በጣም ብዙ የሚያስፈሩ ነገሮችን ሰማው ስለትዳር ስለትዳር መንፈስ ሪሌሽንሽፕ በጣም ብዙ

ዛሬ ላይ ፊክስ ለማድረግ ከመጣደፍ ይልቅ ወደኋላ፣ ምን ነበረ ከዚህ ጋር የሚገናኝ አይነት ነገር ነበረ፣ ወይስ ደግሞ እንዴት ነው ይህ ሀፕን ያደረገው የሚለው አይነት ጥያቄ እንድጠይቅ እና ራሴም ላይ እንዳለ። አንዳንዴ እኮ ችግሩ ትችመል በቃ ይህን ችግር ነው ብለን፣ በቃ ምን ይሻለኝ ብለን ራሳችንን እናወቅሳለን። ግን እንደሱ እንዳላደርግ፣ ቤተሰቦችንም እንዳልወቅስ እነሱም ጀስት አውቀው ኦን ብሎ እንደዚ አይነት ነገር ስላላደረጉ ማለት ነው፣ እና ጓደኞችንም እንዳልወቅስ ከእነሱም ጋር ሁኜ የመጣብኝ ይህ አይነት ነገር ካለ እሱ አንደርስታንድ ያደርገ ት ሆል ፖንት ሶል ማድረግ ነው እ ስነት ባት ክሪቲሳይዝ ማድረግ አለም የሆነ ሰው እንዲ አድርገኛል ነው ማለት ሳይሆን ሆል ፖንት እነፃ መውጣት ከዚ አይነት ነገር መውጣት ምንፈልገት ህይወት ምመኖር ምናምን ነው ሰው ለሱን አይነት መ እርምጃዎችን መውሰድ እንዳለብን የሚያሳየን መጽሐፍ ነው ብያስባለውኝ ነው ስ ል ንግ ታይነርን ስ ወክ እና እግዚአብሔር ይመስገን ይህንን ሳምንት ስለጨመረልን፣ እናደርግ ሆን ኔክስት ዊክም አዲስ ኤክስፔሪንሶች እንዲኖሩን አዲስ ነገሮችን እንድናይ ስላደረገን እግዚአብሔር ይመስገን። ሶ ቴንክ ሶ ማች ሰብስክራይብ